ውድ ቤተሰቦች ዛሬ በጉጉት ስትጠብቁት የነበረው ነገር ጋሼ ምክር ደግሞ ወደ አዲስ አበባ ማንም ማንም ትንፍድ ሳይል ወደ አዲስ አበባ ሄዶ ነበር። በባለፈ ጊዜ የምታስታውሱ ከሆነ ኤፍሬም ሄዶ ሰደኝ ሲለው ኤፍሬም ደግሞ እኔ አስታርቃለሁ ሂድ ምናምን በማለት ጋሼም ደግሞ እሺ አዲስ አበባ እኔ ማላውቀው መሰላችሁ ብሎ እሺ ብሎ ሄደ። በሁለተኛውም ደግሞ ማርቆስ ሄደ። ማርቆስ በሚሄድበት ሰዓት ምትወስደኝ ነው የመጣ ስለ ማርቆስም ደግሞ አይሆንም ምናምን አትመሄድ የለብህም በቃ ትቸገራለህ ምናምን ምናምን ብሎት ነብሩ ያኔ እንደዚህ መለሰው። ጋሼ ደግሞ በቃ ትውሰዱ እኔ የሆነ ጊዜ እመጣለሁ፣ ሮታና አብረሽ ደግሞ ይታረቃሉ። ሮታ እኔ ልጄ ናት ምናምን በማለት በዛን ጊዜ የመለሰው መልስ ዛሬ በድንገት ጋሼ ወደ አዲስ አበባ ሄደ። አብረሽ ሲያየው ድንግጥ ብለዋል። ምገር ደግሞ ከመሄደት ነው ከሰማይ ነው ከየት ነው ምናምን በማለት አብረሽን በጣም ድንግጡ ነበር። እና ጋሽም ደግሞ ሩት አንተ ከኔም አትወጣም ብያለሁ፣ ባለፈም ባልፈም ተናግር ያለው ሆኔ እንዳልሳደግኳችሁ እኔና ፈጣሪ ነው የሚያቀው። ሩታም ቢሆን የኔ ምርቃት ምትፈልግ ከሆነ የአበቷ ምርቃት ምትፈልግ ከሆነ ከእኔ ውጭ ምንም ነገር ማድረግ አልችልም፣ አትሄድም፣ ምንም ነገር ቢሆን አትሄድም ብሎ ወሰነ። ሩታ ደግሞ በጊዜ አልነበረችም ወደ ኢሚግሬሽን ታስተካክል ነገር አለ ተብሎ ከቤት ወጣች ምናምን ብሎ ይሳም ተናግረዋል። ያን ደግሞ እውነት ይሄን ነገር ልትል ነው ማለት ነው። ያለ ነገር ነው አብረሽም ደግሞ እሷ ላይ ስለምትል ለምን ለምታረቀው ጋሼ አይሆንም ያለው ነበር። ጋሼ ደግሞ በፍጡም አይሆንም በማለት አንተ ብቻ እሺ በለኝ ብሎ ለምረው ማለት ነው። አብረሽም ደግሞ እሺ አባቴ ከአንተ እኔ ያልወጣም በማለት የዛሬ ቪዲዮ ይሄ ይመስላል። እንሻላ አብራችን ከቆያቸው ሌሎችም ያሉትን ነገሮች አካፍላችኋለሁ ውድ ቤተሰቦች። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ውድ ውድ ውድ ቢሰብ እንዴት ናችሁ? ሰላም ናችሁ ወይኛት? አልሐምዱሊላህ ሰላም ነን። ኢንሻአላህ ሁላችሁ ባላችበት ቦታ ምድር ሁሉ ያለ ረህመት እዝነት አይለያችሁ። ረመዳን ጾም እንዴት እዘዋችኋል? የበረታችሁ ነው። በባዳ እሽቅ እንዴት ነው ረመዳናችን? ያለቀ ነው ያአላ። ጊዜያችን እድሜያችን በሰው ሀገር እንዲህ ነው የምንጨርሰው መቼም ሰው ከምንም በላይ ሀገሩ ይሻላላ ሀገሩ ምንም ቢሆን ሀገር ነው። ቢኖርም ብትሞቱም አገር ነው። ምንም ቢቀለስ ነገር የለም። ስግደት ከሆናችሁ ደግሞ የቤተሰብ ናፍቆትም ጊዜ አይድም ያኔ አይድም ያልኩ ይሄዳልም እንደምታዩ ነው። እና ብቻ አልሀምዱሊላ ሁሉም ነገር የመዳን ቅመሞች እንዴት ነው ስራ የበረታችሁ ነበር። የቦታ እንዴት ነው ድካም፣ አይዞአችሁ፣ በርቱ፣ አላያግዛችሁ ራሳችሁ የጠበቃችሁ ስሩ።

ኤፍሬም ቤት ይዞት መጥተዋል። በዚህ ዙሪያ ነው የምንወያየው ማለት ነው። ኤፍሬምም ደግሞ ጋሽም ምንም ትንፍሽ ትንፍሽ ሳይል ቤዶ ሳይቀር ኤፍሬም ሄዶ አመጣው ማለት ነው። ኤፍሬም ደግሞ ያለው ነገር ሲያይ ምንም ነገር ደግሞ መናገርም አልቻሉም። ስለዚህ ግዴታ መወሰን ያለበትን ነገር ብለው ጋሼ ማምጣትና ጋሼ ማስተካከል አለበት ብለው ስላመኑ ነው መሰለኝ። እርግጠኛ ነኝ መሆንም ያለበትም እንደዛ ነው የሚሻለው ማለት ነው። ጋሼ ደግሞ አሁን ነገሩ እርግጠኛ ነኝ እንደሚያስተካክለው ጥሩ ነው። በዚህ ዋጋጣም በጣም የሚያስገርማቸው ነገር ደግሞ ዳኒ ካሜራ ብርቶ ምን ብሎ ምክር ደግሞ የጋሼ ቅርት እንደሚጠይቀው የሆነ ጥፋተኝ እንደሆነ መግቢያው ላይ ምናምን ሰርቶ ነበር። ከዛ በኋላ ደግሞ ጋሼ ደግሞ እልክ ሲያየው አንተ ምዳን የምትባለና እንደ ምናምን ብሎ አፋጥጠው ማለት ነው። ጋሼ ደግሞ በጣም ተቆርጣው እንደምታዩ፣ አንተ ነህ ጥፋተኛ ነህ። አንተ እንዴት ነው ወንድምህ ላይ ወንድምህ ላይ ገብተህ እንዴት አይነት እንደዚህ አይነት ታረጋለህ ማለት ነው። ጋር ደግሞ ቪዲዮህን ሁሌም አይ ነበር፣ እንደዚህ አይነት እንዴት ታረጋለህ ብሎ በቆጠ ተናግሮታል። እሱም ደግሞ አሁን ልክ ነኝ፣ እስከ ዛሬ ያረኩት ነገር ሁሉም ጥፋት ነው፣ ልክ እንዳልኩን አሁን ነው የገባኝ አሁን ነው የገባኝ። በዛ ሳታያችሁ እሱ ደግሞ አስታራቂ ሆኖ ገብቶ ቀደሙ ዳያን የሚሰራው ስራ አይታችሁ ነበር። መሰራው ስራ እስከዛሬ ልክ አልነበረም፣ ግን አሁን ደግሞ የሰው ልጅ ሁሌም እንደሆን እንደዚህ እንደሆን አይቀጥልም ተመልሻለሁ ብሎ፣ የጋሽም ራሱ ቅርት ብሎ ነው መልስ የሰጠው። በሳት ጋሽም ደግሞ ያኔ አባት ምንም ቢሆን አንቆ ያዘው። ጋሽ እንዴት ልጅ እንደዚህ ታስቃየዋለህ እንደዚህ ታደርጋለህ ብሎ ይናገረዋል ብዬ ነበር ግን ጋሽም ደግሞ ያኔ አባትነት እዋህ ያኔ አባቶች እዋህ ናቸው። ያኔ በዛ ሰዓት ቢቆጣው እንደዚህ ማድረግ አልነበረብህም፣ እናንተ እንዴት ነው ለወንድምህ ላይ ማስታርቅ አለብህ እንጂ እንዴት እንደዚህ ታረጋለህ? በማለት ያኔ ጋሽም ያለውን ነገር ተቆጥቶ አስተካከለው። አንተ ኢሳም ኢሳቅ ነው ኢሳቅ እንዴት አንተስ እንደዚህ ታረጋለህ? አንተ ደግሞ የቆየ አይደለም ነገሩ የገባህ አይደለህም፣ አሁን ነው የመጣህው። እንዴት እንደዚህ ታረጋለህ ሲለው ኢሳቅም ደግሞ ያለውን ሮታና አብረሽ ያላቸው ነገር የጋሼ ዝርዝር አድጎ ነው የነገረው። እኔ ከሆነ የገባሁት ማለት ነው። እኔ ሮታና አብረሽ ጋር ደግሞ እነሱ ለማስታረቅ ብዬ ነው እነሱ ለማስታረቅ ብዬ የገባሁበት ያረኩት ነገር ነው እንጂ ሌላ ነገር በመሀላችን ምንም ነገር የለም። ጋር ደግሞ ሮታ አብረሽ ከኔ ጋር ስትሆን ጊዜ ተናዶ ምክንያት ደግሞ ፍቅ ወይ ተናዱ ፍቅሩ ይገልጽላታል ወይ ደግሞ ወደ እሷ ይመለሳል ብዬ አስበን ምናምን ነበር። ግን እሱ የጠበቀነውን ነገር ልክ አይደለም። ምክንያት ደግሞ በቀጭራሽ ባሰበት ነው እንጂ ምናምን ያለ ነው እና ምንም ነገር በመካላችን የለም። እሱ ምክንያት ደግሞ ወደ እሱ ወደ እሷ ትመጠ ነበር። ምክንያት ደግሞ አብረሽን በጣም ትወደዋለች፣ በጣም ታፈቅረዋለች። ግን የሱ ማለት አብረሻ ክል የቤት ውስጥ እቅርታ ይጠይቃትን ማለት ነው። አናግራትን ማለት ነው። የእሱ ያለውን ነገር በጣም ተስፈ ስለቆረጠች ከእለት ተእለት የሚያደርገውን ነገር ቅርታ ለመጠየቁ መቷ ለማናገሩ ተስፈ ስለቆረጠች ነው ወደ ካናድ የጀመረችው እንጂ ከዚህ በፊት አልጀመረችም ነበረ። አሁን ነው ተስፈ ስትቆርጥ ነው። ስለዚህ ተንከባከባ ትሮታ በጣም ትፈቅታ ታፈቅርካለች፣ ትወድካለች ብሎ ኢሳምን ደግሞ ያለውን ነገር ያብርሽም ነገረው። የጋሼ የምነገራቸውን ነገር በመሀሉ ያልን ነገር ተናግረዋል ማለት ነው፣ ውድ ቤተሰብ። ስለዚህ ትልቁ ጥፋት ማነው? ትልቁ ጥፋት ያለ ያኔ እያልኩ ጨረስኩት። ለመስፋት ያለ ነገር ዳኒ ጋር ነበር። ዳኒም ደግሞ ቀሰ ጠይቀዋል። ያያችሁ ዳኒ፣ እኔ እኮ እስከዛሬ እናንተ ድራማ ላይ ትላላችሁ እንጂ እሷ እስከዛሬ ከምሩ የምር መሀላቸው ውስጥ ገብቶ የበጠበጣቸው ነበረ እሱ ነበር። ዛሬ ደግሞ ግን አብረሽን ያብረሽን ጥያቄ በጣም እያስገርመው፣ እነሱ ባሉበት ይውጡልን እንጂ ምንም ነገር መናገርም አልፈለጅም አልፈልግም። አሁን ገባው። አያችሁ እና ወዳጃችሁ ጠላታችሁ ወቁም የሚባለው ለዚህ ነው። እያችሁ ቤተሰብ በእነሱ ሶስተኛ ወገን መስበት አያስፈልግም። ሁለታችን አንተ ትበቃናለህ። ስለዚህ እነሱ መውጣት አለባቸው። ስንታረቅ ሮታናምን ስንታረቅ ሁለታችን ከአንተ ጋር መሆን አለበት እንጂ እነሱ ይውጣሉኝ ብሎ እንደውም ከቤት ያስወጣቸው ነበር። እንደዚህ ሁኔታ የዛሬ ቪዲዮ ተለዩ ማለት ነው። እና ኢንሻላ ጋር ወደ አዲስ አበባ ሄደዋል አስታርቀዋቸው

ሚዛናዊ መሆን ያለበት እንደዛ ነው። የሁለቱም መሆን አለበት። በቃ አንድ ልጅ ወይ ልጅም ወንድ አንድ ቤት እስከሆን ድረስ ባለስደር እስከሆን ድረስ እናትና አባት በቃ እንደዛ ነው። የእሷም ልጅ ብላ ብላ ቢጠራ እንዴት ነው ደስ የሚለው? አሁን ከፊ ሩተ ልጅ ናት ከኔ አትወጣም እያለ ነበር። አስብ ውስጥ የሆነ ሩተ ማሻላ ተባረካላ። የራሰው ወላጅ አባት አላት እናት አላት። እነሱ እንኳን በዚህ ልክ መተው ነገሮቹ እንደውም አባቴ አንድ ቀን ወጥቶ አልተናገሩም። ከዚህ ይሁን እናት ይሆን እናት ናት። ያለ ምንም ቢሆን ለልጇ የምትቆረቆረው የምታስበው እናት ናት። አላ ለእናቶች ረጅም እድሜ ጤና ይስጥልን እንደማለት ይወዱታለው ምቀዶ ጋሼም ያለውን ልጅ ናት ህገንያት ወጣም እያለ ነበር። እውነት ነሩ ደግሞ እርግጠኛ ነኝ፣ ጋሼ እንደምታከብር ከሱ ወንድማት ወጣ እርግጠኛ ነኝ። እና ነገሩ ፕራንክ ነው የተባለ የተንከባለል የተንከባለል ደግሞ ይሄው ጋሼ ወደ አዲስ አበባ ሄዶ ጠብ ብለዋል። እርግጠኛ ነኝ ተስተካክለው ጥሩ ነገር እንደሚመጣ እርግጠኛ ነኝ። ጋሼ ባለፈው የሆነ ጊዜ ብለዋል፣ እናንተ ተወሰዱኝ ነገሩን ያስታርቃለሁን ያለሁ ብሎ ነበር። ግን በመካሉ አብረሽ ያን ትግስት አንደ ሰው ልጅ በምንም ነገር በህይወታችሁ ትግስትን መኖር የመሰለ ነገር የለም ማለት ነው። ገባችሁ? ሰዎቹ ለእናንተ ደግሞ ትግስት በምታሩበት ሰዓት ምንም አታቅም፣ ምንም አያቅም፣ ምናምን ባሉ ብዙ ነገሮች ሊኖሩ ይችላሉ። እናንተ ደግሞ ያ ነገር ሁሉ በትግስት አልፋችሁት፣ ትግስትን ጥሩ ፍሬ ያፈራ ነው የሚመጣ እንጂ የቀነሰ አይመጣም። ስለዚህ የአብረሽንም ምከር ደግሞ በአንዳንድ ትምህርት ቢኖርበትም ነገሮች ብጥብጥ ቢያደርጋቸውም ማለት ሲሰድቡት ምን ሲሉት አንስቶ ሳይሰድባቸው ሳይመታቸው አንገቱ በመድፋት በመሄድ እንደዛ ነበር። ዛሬም ራሱ አንገቱ ደፍቶ ነበር። ግን ምክንያት ደግሞ አንዳንድ አንገታቸው የደፋቸውበት ነገር ደግሞ ደበማአለቃይታቸው አለማየት ያለፋችሁት ነገር ፍሬ ያፈራል እንጂ እናንተ ነገር ደግሞ ያክል ብዙም አትቸገሩበትም ለጊዜ ነው እንጂ በኋላ ፍሬ ያፈራል ማለት ነው። ውድ ቤተሰቦች፣ ዛሬ ቤዶ ምክንያቱ ደግሞ ጋሽ በመሄዱ በጣም ደስ ብሎኛል። እና አብረሽ ብረሸግጠኛ ነ ይታረቃሉ አያቸው ቤተሰብ እናንተ እስከ ፕራንክ ፍራንክ ነው ምናም ስትሉ እነሱ ደግሞ ከኃይለኛ ጥር ውስጥ ገብተው ተለይተው ነበር። አንዳንድ በመካላችን ያለ ነገር በጎረቤታቸው ይሆናል፣ ጓደኛ ተጓደኛሞች ሊሆን ይችላል። ይህ ፍራንክ በማየት አተለፉ፣ ጠይቋቸው፣ ችግሯቸው አስታርቁ። ምንም ማለት አይገላም። ገባቸው አንዳንድ አሁን ሳሌ ሩታ ከብረሽ ለመታረቅ ትፈልጋለች ግን ምንድነው የሆነ ልብ በመሀላቸው አለ። እሱ መልካለ እሷ መልካለ ግን ስለዚህ እንደዚህ አይነት ሰው ቤተሰብ ስንትደር ይፈርሳል። የጓደኛማሞች መሀል ሊሆን ይችላል ችግሩ ምንድ ነው ብላችሁ በመሀል ሁለተኛ ወገን ካለ በቃ ማስታርቅ አለባችሁ። በባይ የሆነ አይታችሁ አትለፉ፣ ጠይቁ፣ አስታርቋቸው ለማለት ወዳለው ዛሬ ቪዲዮ መልክቴ ይመስላል። የወደ የመዳንቅማሞች ባላችሁበት ቦታ ላይ ያግዛችሁ ረመዳናችን መላክ ስፋኖታላ የጦምናው ይህንን ሰላታችን ሁሉም ነገር ለስማን ተቀባይነት አላ ያርግል። ነገራችን አለ ሰላም አላ ያርግልን፣ ከክፉ ነገር አላ ይሰውርለን፣ አላ ይጠብቅን ለማለት እወዳለሁ። ቪዲዮ ከረዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ናቢ ከደግሞ አሁን ለትንሽ ሁለት ቀን ሶስት ቀን ውስጥ እነ ምንም ሊያነሳ ነው እንግዳብ አበረታቱኝ ይላችኋለሁ። ውድ ቤተሰብ መልካም ጊዜው ሰላም ወረካቱ